ቀላል ነገር ማለት እንደው አይከብድም። እኔ ባንዴ ራሱ እንድቀበለው ፈልገህ ነው? በዛ ሰዓት ይቅርታ ሲለኝ ባንዴ መቀበል የምችል ይመስልሃል? ያኔ ማለት ነው። በጥፍ ብለው ራሱ ደስ ይለኛል። ምንም አላልከኝም ግን በሰዓቱ ማለት ነው። በቃ ይቅርታ መጠየቅ ካለብንም ይቅርታ ጠይቀን በሰላም እንፈታዋለን። እኔ ከሱ ጋር ብዙ ያልጨረስኩት ነገር አለ። እንዲህ በቀላሉ አልፋተው የኔን ህይወት እንዳመሰቃቀለ ከአንተ ጋር ያለያየኝ እንደሞከር አስቦ ምንም ይሆን እኔ ዝም አለ ነው እውነት ስነግርህ በቃ ዝም አልለውም እሺ አሁንም ብናገርሽ ታኮርፊኛ ያለሽ ማለት ነው ለዚህ በእሱ ዙሪያ ከተናገርክኝ አኮርፋለሁ ምክንያቱም በቃ ለእኔ አስቦ ሊሆን ይችላል ለአንተም አስቦ ሊሆን ይችላል ቢያንስ ወይ ፍጽን ወይ የሆናቸውን ማማከር ነበረበት ድንገት መጥቶ የሰው ህይወት እንደማመሰቃቀል ይቅርታ ቀላል አይደለም ገባ እኔ በቀላሉ ዝም አልለውም እውነት ለመናገር እኔ አሁን በዓል ስለሆነ አንተንም ማስቀየም ስላልፈለኩኝ ነው። አንድም ትቼ መጣወትኝ እና ትመጣለህ ብዬ ነው። በቃ በሰዓቱ ከነገሮች እኔ ታውቃለህ፣ በባህሬ የሆነ ሲደብረኝ ወይ ሲከፋኝ ከነገሮች መሸሽ ነው ደስ የሚለኝ በቃ ራቅ ብዬ ወይ ዝም ማለት ስለማልችል ማለት ነው። እንደዚህ አይነት ነገር እኔ አድርገው ቢሆን አሁን አንቺ ምን አይሙድ ውስጥ ይደብረኛል። ታውቃለህ እንደሚደብረኛል። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ማለት ነው፣ ዛሬ ደግሞ በአዲስ ነገር መጥቻለሁ። እሱ ምንድን ነው? ሁላችሁም በብሩክ ቤት የተለቀቀ ቪዲዮ አይታችኋለ ብዬ አምናለሁ። ሀይሜም እንግዲህ በፋሲል ምክንያት የተናዳ እንግዲህ ቡታይራ ገብታለች። በጣም ያናድዳን እውነት። እስኪ አንዳንዴ ማለት ተረዶ ሀይሚ ቦታ ሆናችው በጣም ነው የምትናደዱ። የምር ያላደረጋችው አደረገች ተብሎ እሷን ስም ሲያጠፉ ላችኋል። እናንተ በእሷ ቦታ ስትሆኑ፣ በሀይሚ ቦታ ስትሆኑ ምን ይሰማቸዋል? እና ከይሚ በጣም የተናደደችው ልጁ በጣም ጥፋተኛ ነው ብዬ ነው ሰዎቹ ከሰው ፊት ለፊት እሱ አላሳፍሩም ብላ እንግዲህ ቀለበቴን የእሱን ቀለበት ተቀበልኩ፣ ምንም በማሃላችን ምንም ነገር የለንም ብላ ሀይሚ ግልጽ ተናግራለች። ልጅ እኮ ነው ግግም ያለው ማለት ነው። እና ብዙ ረጅም የሄደ ልጅ ነው ብዬ ነው የማምነው። ፋሲል ሁለትና ሶስት ቪዲዮ በቂ ነበረ። በጣም ነው የሄደ፣ በጣም ማለት ነው። ስንት ቪዲዮ ተሰርቷል? እውነት ለመናገር እስከ ሳምንት እኮ ነው የምር በጣም ያናደዳል ግን ብሩኬ ያስተምራል ብዬ አምናለሁ ግን ሀይሚ በመኋላ የተጎዳ ማነው ሀይሚ ናት በጣም ማለት ነው እና እምነት ልክ ልጆች ስለያዩ አካባቢ ሲደርስ ነው ልጁ እናንተን እናንተን ለማየት ነው እናንተ ምናየት አንድ ላይ ምናየት ናችሁ ለማየት ነው ብዙ ጊዜ እናንተን ሄዶ ይከታተላቸዋሉ እያለ ነበር አይታችኋል ስለዚህ ይሄ ሁሉ መንገድ መሄድ አልነበረም ብዬ ነው ማምነው። ሀይሚ ሚሚ የተናደደችው ለዛ ነው። ይሄ ልጅ መቸም አልፋታም ያለች ነበር። የምር እናንተ በሀይሚ ቦታ ብትሆኑ በጣም ትናደዳላችሁ ብዬ አምናለሁ። ለምን ብዙ ሰው ሀይሚ ሰድቧታል። በጣም ነው የሰደቧት። ነገሩ ሳትረዱ፣ ነገሩ ሳታዩ ከመሬት ተነስታችሁ ባትሰድቧት ጥሩ ነው ብዬ አምናለሁ። ሀይሚ ብዙ ነገር ተብላለች። ያላደረገችው ነገር አደረገች ብሎ ልጁ ሀይሚን ስም ሲያጠፋ የእሷን ስም ሲያጠፋ ደስ ይላችኋል? እስኪ እናንቴ አይሚ ለዛ ለዛ ነው የተናደደችው። እሱን በቀላሉ አልፈታም እያለች ነበርና ብቻ ከባድ ነው ቤተሰብ። ለምን የሰው ሕይወት ውስጥ ገብተን ቆይ ለምን አስፈለገ ሁሉ ማለት ነው ሁለቱን ለመላየት ለምን አስፈልገ? እሱም ደግሞ ከዞራችሁ ብዙ ከጀርባ ብዙ ሰዎች አላቸው። ብዙ ሰው አለ፣ እናንተን ለማየት የመጡ ብዙ ሰው አለ። እኔ ደግሞ እሱን ነገር ለማየት ሀይሚና በሀይሚና በብሩክ መሀል ምን አይነት አክል ነው እናንተ አንድ ላይ ያላችሁ፣ ምን አይነት በመሀላችሁ ምን አይነት ፍቅር እንዳላችሁ ነው ያየ ለማየት ነው። ግን እናንተ አይቻችኋለሁ፣ ፈትኜ አይቻችኋለሁ። የማትለያዩ ልጆች አይደላችሁም? አስባችኋል። ለምን ይሄ ሁሉ አስፈለገ መሄድ ሀይሚ ጋር ሁለት ጊዜ ነው የተገናኘን። ቁጥር ተቀያይረን ሁለት ጊዜ ነው ተጻጽፋን። ምንም ነገር በማላቸው እኔና ሀይሚ ማል ምንም የለም። እናንተን ለማስተማር ነው ብዬ ነው ሁሉ መንገድ መሄን አልነበረበትም ብዬ ነው ማምነው ልጁ ማለት ነው። እና ሀይሚ እውነቱን ልጁ ሲናገር ሀይሚ በጣም ተናደደች። በሀይሚ ቦታ ብትሆኑ እናንተ ምን ታደርጋላችሁ? እስኪ እስኪ ፍረዱ ቤተሰብ። በጣም ኮኖ የሚያናድደው ነገሩ ማለት ነው። እና ልጁ ትልቅ ጥፋትን እያጠፋ ብዬ ነው ማስበ እንደ ራሴ ማለት ነው። እና ቡሩኬ ራሱ በጣም የተናደድን ነው ለመላየ ትንሽ ነበረ ንና ሀይሚ ትንሽ ነበረ ይቀረን። ስለዚህ ይሄ ሁሉ መንገድ መሄድ አልነበረበትም ብዬ ነው ማምነው ነገሩ በሁለትና በሁለትና በሶስት ቪዲዮ በቂ ነበረ። ይሄ ሁሉ መንገድ ሄዶ ሄዶ ሄዶ ልጆቹ በመጨረሻ ለመላየ ሲፈልጉ ነው እንግዲህ ያስባቸው አሁንም አሉ። ለምን ይህ ሁሉ ገንዘብ ካፍላችሁ እነዚህ ልጆች ለመለያየት ለምን አስፈልግ ለምን ይስሩ? ሀይሚና ብሩኬ በጣም ደስ የሚሉ ምርጥ ልጆች ናቸው ለመናገር በቃ። ብሩኬም ሀይሚ ከመጣ በኋላ ያደገ ሀይሚም ከብሩኬ ጋር ከመጣች በኋላ እዚ እዚህ ደረጃ የደረሰ ሁለቱም ተጋግዞ ነው የሚሰሩ። ብላዩ ምንድን ነው የምታገኙ? ትርጉሙ ምንድን ነው? ገንዘብ አስከፍላችሁ ድረስ ሰውን ለመላየት፣ ለገንዘብ እንዲ ቆይ፣ ገንዘብ ይህ ሁሉ ገንዘብ ከፍላችሁ ሰውን ለመላየት የመጣችሁ ሰዎች ለምንድን ነው ገንዘባችሁ ነው የማትይዙ? የተቸገረ ሰውን አሰጡ፣ ለማንም ሰው ምሰጡ። እነዚህ ልጆችን ለመላየት ስትመጡ ገንዘብ ከፍላችሁ ነው። እኔ በጣም ነው የሚገርሙኝ። ምን አይነት ጉድ ነው? ቆይ መላየት ለምን አስፈለገ? ለምን የሁሉ ክፋት ለምን ሀይሚና ብሩክን አብሮከ ያገናኛቸው ፈጣሪ ነው ብያለሁ። ብዙ ጊዜ ቪዲዮ ላይ ይናገራል። እውነት ለመናገር ይሄ ሁሉ ክፋት ለምን አስፈለገ? እኔ ገረምኝ። ይሄ ነው በእውነት። ለምንድን ነው ፈተና ልጆች ላይ የሚበዛው እውነት? ግን እውነተኛ ፍቅር እኮ ፈተና ይበዛ። ሁሉም ነገር ለበጎ ነው ግን፣ ሰው ላይ ክፋት አታደርጉ። ሀይሚ ማትወዱ ሰዎች ካላችሁ እነሱን ቪዲዮ አለመከታተል ብሩክም ማትወዱ ከሆነ የእሱን ቪዲዮ አለመከታተል ይሻላችኋል። እንደዚህ ቪዲዮ አይታችሁ የምትቀጠሉ ምንም ማድረግ አይቻልም። አይዛችሁ ቀዝቀዘ ውሃ ጠጡ ይሻላችኋል። አይምስላችሁም? ቤተሰብ ለምን ይህ ሁሉ ክፋት ለምን ያስፈለገ? እንግዲህ ፋሲልም እንደዛ እያለ ነው። አስባችኋል። አሁኑም በጀርባ ከእናንተ ጀርባ ብዙ ሰዎች አሉ። እናንተን ለመላየት እያለ ነው እንግዲህ። አስባችኋል ገንዘብ ተከፍሎ ተቀጥሮ ለምን ይህን ገንዘብ ለከፍላችሁ ሰውና ሰው መታለያዩ ለምንድ ነው? ገንዘባችሁ ማትይዘው ምን አይነት ዘመን ላይ ደረስ ነው? አሁን እዛ ጋር ኢያብና ኤፍሬም ሶስተኛ ሰው አራተኛ ሰው እየገባ እነሱም እንደዛ አራ ሁለት ሺ አስራ ሰባት ተጣላን፣ ተፋታን፣ ተታረቅን ምናምን ነው በቃ አረምናይን ዘመን ላይ ደረስን። እውነት በጣም የሚያስጠላው ዘመን ነው፣ ናለ ነው ምላቸው። ሁለት ሺ አስራ ሰባት የሚያስጠላው ዘመን ነው። ስለዚህ ለምን ሁሉ ክፋት ልን ያስፈልግ ነው? ሀይሚ እንግዲህ ያስባቸዋል። እንግዲህ ጥላኑ ከነገሮቹ መረግ ስለምፈልግ፣ ለራሴ ጊዜ መስጠት ስለምፈልግ፣ አንድንም መጨቃጨቅ ስለማልፈልግ አንቴናዎች ደግሞ መጥፎ ቃል መናገር ስለማልፈልግ ነው። አንቴ ይሄ ቡታጅራ የመጣው ብላ እንግዲህ ከቤተሰቦች ጋር ጥሩ ጊዜ ማሳለፍ ፈልጌ ነው፣ ከነገሮቹ መራቅ ፈልጌ ነው የመጣው ምናም ብላለች። አስባችኋል። እና ነገሩ በሀይሚ ቦታ ሆናችሁ ብታስቡ ያናደዳል ብዬ አስባለሁ። ሀይሚም ይሄን ያናደዳት ጥላ የመጣችበት ምክንያት ማለት ነው እና የሰው ኪፋት አረበስማ ቀይ ለምን ይሄ ሁሉ መንገድ መሄድ አስፈለግ ልጁ? ሁለት እና ሶስት ቪዲዮ በቂ ነበር። የምር በጣም እኮ ነው የሚያናድዱ። ብቻ ከባድ ነው። በተለይ ሀይሚ የምትሰዱ ሰዎች ስነ ስርዓት ብትይዙ ጥሩ ነው። ነገሩን ሳትረዱ ሳታዩ ሀይሚ ላይ ሄዳችሁ ትወርዳላችሁ፣ ቲክቶክ ላይ ወስዳችሁ ትዘቀዝቃላችሁ፣ በዩቱብ መጣችሁ በኮሜንት ሰድባላችሁ። ምን አደረገችው እሷ? ላደረገችው ነገር ኮኖ ልጁ ጨማምሮ ይሄ ሁሉ መንገድ ያስተሄዳት አረ፣ በጣም ነው የምደብረው የምር። እና ለማንኛው ለሁላችን ፈጣሪ ልቦን ነው ያስጣቸው። ሰውና ሰውን ለመላይ ስትሄዱ በጣም ነው የሚደብረው። እንግዲህ ሀይሜና ብሩኬ ፈጣሪን ያገናኛቸው ማንም አይለያቸው፣ ማንም ማለት ነው። አረ በጣም ይደብራል።